መጽሐፈ ሲራክ ምዕራፍ 39። ጥበብስ በቀደሙ ሰዎች ሁሉ ዘንድ ተመረመረች። በሃይማኖት ስማቸውን ላስጠሩም ሰዎች ትንቢትን ታስተምራለች። ወደ ነቢያትም ምሳሌ ታገባለች፣ የተሰወረውንም ምሳሌ ትመረምራለች፣ ንባቡንም ወደ ትርጓሜ ትመልሳለች። በመኳንንትም መካከል ሰውን ትጠቅማለች፣ በአለቆችም መካከል እንዲታዩ ታደርጋለች። ልዩ ወደ ሆኑ ወደ አሕዛብም ሀገር ታገባለች። የሰዎች መፈጠር በበጎም በክፉም ነውና በንስሐ ወደ ፈጣሪ ወደ እግዚአብሔር ፈጥኖ ይሄድ ዘንድ በእግዚአብሔር ፊት ይለምን ዘንድ ልቦናውንም ገልጦ ይለምን ዘንድ ስለ ኃጢአቱም የማይለማመጥ ይለማመጥ ዘንድ ልቦናውን በንስሐ ወደ እግዚአብሔር መለሰ። ነገር ግን እግዚአብሔር ከወደደ ጥበብ የሚበልጥ መንፈስ ቅዱስንም ካሳደረበት እሱ የጥበቡንም ነገር ከገለጸለት ያ ሰው ደግ ሰው ነው። በጸለቱም ለእግዚአብሔር ይገዛል። እርሱም ጥበብንና ምክርን ይገልጥለታል። የተሰወረውንም ይገልጥ ዘንድ ያሳስበዋል። እሱም የትምህርቱን ጥበብ ያሳያል። እግዚአብሔርም ምሎ በሰራው ሕጉ ይመካል። ስለ ጥበቡም ብዙ ሰዎች ያመሰግኑታል። ስም አጠራሩም ለዘላለሙ ፈጽሞ አይጠፋም። ስሙም ለልጅ ልጅ ጸንቶ ይኖራል። አሕዛብም ጥበቡን ይናገራሉ፣ በሸንጎም መካከል ያመሰግኑታል። ከሽህ ልጅ ስምን ማስጠራት ይሻላል። ከሞተም በኋላ ስራው ጸንቶ ይኖራል። ዳግመኛም አስቤ ይናገራለሁ። የደጋግ ሰዎች ልጆች ስሙኝ፣ በረድኤት ታደሱ። አበባ በምድረ በዳ ጠል እንደሚያብብ እንደሱ አብቡ፣ በረድኤት ታደሱ። የሽቱ መዓዛ ደስ እንደሚያሰኝ መዓዛ ትምህርታችሁ እንደዚያ ደስ የሚያሰኝ ይሁን። ረዳ የሚባል አበባንም ደስ እንደሚያሰኝ ምግባራችሁ፣ ሃይማኖታችሁ እንደዚያ ደስ የሚያሰኝ ይሁን። መዓዛ ትምህርታችሁ ያማረ የተወደደ ይሁን። ምስጋናውን ተናገሩ፣ እግዚአብሔርንም በስራ ሁሉ አመስግኑት፣ ስሙን አግነኑ፣ በምግባረ በሃይማኖት ጸንታችሁ ለጌትነቱም ተገዙ። ባመሰገናችሁ ጊዜ እንዲህ በሉ፣ የእግዚአብሔር ስራው ገናና ነው ነው በሉ፣ ይልቁንም ያማረ ነው በሉ። ስራቱ ሁሉ በየጊዜው ጸንቶ ይኖራል። ይህ ለምንድን ነው ያለ ለምንድን ነው ይሉ ዘንድ አይገባም። ሁሉም በየጊዜው ይወዳል። ውሃውን በቃሉ እንደ ግርግዳ ጸን ነው። ነጠላ ፍጥረት አድርጎ የፈጠረው የለም። የሰው ሁሉ ስራ በፊቱ ነው። በፊቱም መሰወር የሚችል የለም። ዓለም ሳይፈጠር እስከ ዘላለም ድረስ ሁሉን አወቀ። በፊቱ ምንም ልዩ ፍጥረት የለም ሁሉ በስላሴ ፈቃድ ተፈጥሯልና፣ ይህ ለምንድን ነው ያለ ለምንድን ነው የሚል የለም። በረከቱ እንደ ፈሳሽ ውሃ ሞላች፣ እንደ ጥፋት ውሃ ምድርንም ከፈተቻት። እንደዚሁ ፍርዱ አህዛብን አጠፋቻቸው። የእውነተኛ ሰው ስራ ሁሉ የቀና ነው። የኃጢአተኛ ሰው ስራ ግን መሰናክል ነው። ውሃውንም ለውጦ ያጸናው እሱ ነው። በጎ ነገር ከጥንት ጀምሮ ለበጎ ሰዎች ተፈጠረች፣ እንደዚሁ ክፉ ነገርም ለኃጢአተኞች ተፈጠረች። የሰው የፈቃዱ መጀመሪያ ውሃ፣ እሳት፣ ብረት፣ ጨው፣ እህል፣ ስንዴ፣ ማር፣ ወተት፣ የወይን ዘለላ ደም፣ ዘይት፣ ልብስ ነው። ይህ ሁሉ ለደጋግ ሰዎች በረከታቸው ነው። እንደዚሁም ሁሉ በኃጢአተኞች ሰዎች በክፉ ይመለስባቸዋል። ሊበቅሉባት የተፈጠረች ፍጥረት አለች። በኃጢአታቸው መቅሰፍታቸውን ያበዟታል። በዘመናቸው ኃይላቸው ይደክማል። የፈጣሪያቸው መቅሰፍትም ለማጥፋት ይመጣባቸዋል። እሳት፣ በረድ፣ ረሃብ፣ ቸነፈር ይህ ሁሉ ሊቀበሉት ተፈጠረ። የምድር እባቦች ጥርስ ጊንጥ እፉኝት፣ ይህ ሁሉ ሊበቅሉበት ተፈጠረ። ጦርም ኃጢአተኞችን ታጥፋቸው ዘንድ ተዘጋጀች። እርሱ ግን በይቅርታው ደስ ያሰኛል፣ የዓለምንም ፈቃድ ያዘጋጃል። ሁሉም የሚሞትበት ሰዓት በደረስ ጊዜ ከጊዜው አያልፍም። ስለዚህ ነገር ዓለም ከተፈጠረ ጀምሮ ሁሉም ተዘጋጀ። የእግዚአብሔር ፍጥረት ሁሉ ያማረ ነውና። ይህንን አስቤ መጽሐፍ ጻፍኩት። ለሰውም በየጊዜው ፈቃዱን ይሰጣል፣ ሁሉን የሚሞትበት ቀን ይነደዋልና፣ ይህን መልካም አድርገህ ያንን ክፉ አድርገህ ፈጥረህ የሚለው የለም። አሁንም በፍጹም ልባችሁ፣ በፍጹም አንደበታችሁ እግዚአብሔርን አመስግኑት። ስሙንም ሁለጊዜ አመስግኑት።